ምዕራፍ 16 መናና ድርጭት እንደ ወረደላቸው። የእስራኤልም ልጆች ማኅበር ሁሉ ከኤሎም ተጓዙ። ከግብፅ አገር ከወጡ በኋላ በሁለተኛው ወር ከወሩም በዐሥራ አምስተኛው ቀን በኤሎምና በሲና መካከል ወዳለችው ወደ ሲን ምድረ በዳ ወጡ። የእስራኤልም ልጆች ማኅበር ሁሉ በሙሴና በአሮን ላይ አንጎራጎሩ። የእስራኤልም ልጆች አሏቸው፣ በሥጋው ምንቸት አጠገብ ተቀምጠን እስክንጠግብ ድረስ እንጀራና ሥጋ በምንበላበት ጊዜ በግብፅ ምድር በእግዚአብሔር እጅ ምን ነው በሞትን። ይህን ጉባኤ ሁሉ በራብ ልትገድሉ እኛን ወደዚህች ምድረ በዳ አምጥታችኋልና አሉ። እግዚአብሔርም ሙሴን በሕጌ ይሄዱ ወይም አይሄዱ እንደሆነ፣ እኔ እንደ ፈትናቸው፣ እነሆ ከሰማይ እንጀራን አዘንብላችኋለሁ። ሕዝቡም ወጥተው ለዕለት ዕለት የሚበቃውን ይሰብስቡ። እንዲህም ይሆናል በስድስተኛው ቀን ያመጡትን ያዘጋጁ ዕለት ዕለትም የሚለቅሙት ይልቅ ሁለት እጥፍ ይሁን አለው። ሙሴና አሮንም ለእስራኤል ልጆች ሁሉ እግዚአብሔር ከግብጽ ምድር አወጣችሁ ማታ ታውቃላችሁ፣ የእግዚአብሔርንም ክብር ጥዋት ታያላችሁ! በእግዚአብሔር ላይ ያንጎራጎራችሁትን ሰምቶአልና በእኛም ላይ የምታንጎራጉሩ እኛ ምንድነን? አሉ። ሙሴም እግዚአብሔር ያንጎራጎራችሁበትን ማንጎራጎራችሁን ሰምቷልና በመሸ ጊዜ ትበሉ ዘንድ ሥጋን፣ በማለዳ ጊዜ ትጠግቡ ዘንድ እንጀራን እግዚአብሔር ይሰጣችኋል። እኛ ምንድነን? ማንጎራጎራችሁ በእግዚአብሔር ላይ ነው እንጂ በእኛ ላይ አይደለም አለ። ሙሴም አሮንን ለእስራኤል ልጆች ማኅበር ሁሉ ማንጎራጎራችሁን ሰምቶአልና ወደ እግዚአብሔር ፊት ቅረቡ በል አለው። አሮንም ለእስራኤል ልጆች ማኅበር ሁሉ በተናገረ ጊዜ ወደ ምድረ በዳ ፊታቸውን አቀኑ። እነሆም የእግዚአብሔር ክብር በደመናው ታየ። እግዚአብሔርም ሙሴን አለው የእስራኤልን ልጆች ማንጎራጎር ሰማው። ማታ ሥጋን ትበላላችሁ ማለዳ እንጀራን ትጠግባላችሁ፣ እኔም እግዚአብሔር አምላካችሁ እንደሆንኩ ታውቃላችሁ በላቸው። እንዲህም ሆነ፤ በመሸ ጊዜ ድርጭቶች መጡ ሰፈሩ፣ ሰፈሩንም ሸፈኑት። በማለዳ በሰፈሩ ዙሪያ ጠል ወድቆ ነበር። የወደቀው ጠል ባለፈ ጊዜ እነሆ በመሬት ላይ እንደ ውርጭ ነጭ ሆኖ ድንብላል የሚመስል ደቃቅ ነገር በምድረ በዳ ታየ። የእስራኤልም ልጆች ባዩት ጊዜ እርስ በርሳቸው ይህ ምንድን ነው ተባባሉ። ያ ምን እንደሆነ አላወቁምና። ሙሴም አላቸው ትበሉ ዘንድ እግዚአብሔር የሰጣችሁ እንጀራ ይህ ነው። ታደርጉት ዘንድ እግዚአብሔር ያዘዘው ነገር ይህ ነው። እያንዳንዱ ሰው ለቤተሰቡ ለእያንዳንዱ አንድ ጎሞር ይሰብስብ፣ እንደ ቤተሰቡ ቁጥር ለእያንዳንዱ በድንኳኑ አብረውት ከሚኖሩት ጋር ይሰብስብ። የእስራኤልም ልጆች እንዲሁ አደረጉ። አንዱ አብዝቶ፣ አንዱም አሳንሶ ሰበሰበ። በጎሞርም በሰፈሩበት ጊዜ እጅግ ለሰበሰበ አልተረፈውም፣ ጥቂትም ለሰበሰበ አልጎደለበትም። ሁሉም እያንዳንዱ ሰው ለየቤቱ ሰበሰበ። ሙሴም የእስራኤልን ልጆች ማንም ከእርሱ አንዳች ለነገ አያስቀር አላቸው። ነገር ግን ሙሴን አልሰሙትም። አንዳንድ ሰዎችም ከእርሱ ለነገ አስቀሩ፣ እርሱም ተላ ሸተተም። ሙሴም ተቆጣቸው። ሰውም ሁሉ ለየራሱ ጠዋት ጠዋት ሰበሰበ፣ ፀሐይም በተኮሰ ጊዜ ቀለጠ። እንዲህም ሆነ፣ ስድስተኛው ቀን ሁለት ጥፍ አድርገው እያንዳንዳቸው ሁለት ጎሞር እንጀራ ሰበሰቡ። የማኅበሩ አለቆች ሁሉ መጥተው ለሙሴም ነገሩት። ሙሴም እግዚአብሔር የተናገረው ይህ ነው፣ ነገ እረፍት ለእግዚአብሔር የተቀደሰ ሰንበት ነው። ነገ የምትጋግሩትን ዛሬ ጋግሩ፣ የምትቀቅሉትንም ቀቅሉ። የተረፈውንም ሁሉ ለነገ እንዲጠበቅ አኑሩ አላቸው። ሙሴም እንዳዘዘ ለነገ አኖሩት፣ አልሸተተም፣ ትልም አልሆነበትም። ሙሴም የእግዚአብሔር ሰንበት ዛሬ ነውና ብሉት፣ ዛሬ በሜዳ አታገኙትም። ስድስት ቀን ልቀሙት ሰባተኛው ቀን ግን ሰንበት ነው፣ በርሱ አይገኝም አለ። በሰባተኛው ቀን እንዲሆነ ከሕዝቡ አንዳንድ ሰዎች ሊለቅሙ ወጡ፣ ግን ምንም አላገኙም። እግዚአብሔርም ሙሴን ትእዛዞቼንና ሕጎቼን ለመስማት እስከ መቼ እምቢ ትላላችሁ? እግዚአብሔር ሰንበትን እንደ ሰጣችሁ ይሁ ስለዚህ በስድስተኛ ቀን የሁለት ቀን እንጀራ ሰጣችሁ። ሰው ሁሉ በቤቱ ይቀመጥ፣ በሰባተኛው ቀን ማንም ከቤቱ አይሂድ አለው። ሕዝቡም በሰባተኛው ቀን አረፈ። የእስራኤል ልጆች ስሙን መና ብለው ጠሩት። እርሱም እንደ ድንብላል ዘር ነጭ ነው፣ ጣዕሙም እንደ ማር እንጀራ ነው። ሙሴም እግዚአብሔር ያዘዘው ነገር ይህ ነው። ከግብፅ ምድር ባወጣችሁ ጊዜ በምድረ በዳ ያበላኋችሁን እንጀራ ያዩ ዘንድ ከእርሱ አንድ ጎሞር ሙሉ ለልጅ ልጆቻችሁ ይጠበቃለም። ሙሴም አሮንን አንድ ወርቅ መሶብ ወስደህ ጎሞር ሙሉ መና አግባበት ለልጅ ልጆቻችሁ ይጠበቅ ዘንድ በእግዚአብሔር ፊት አኑረው አለው። እግዚአብሔርም ሙሴን እንዳዘዘ እንዲሁ ይጠበቅ ዘንድ አሮን በምስክሩ ፊት አኖረ። የእስራኤልም ልጆች ወደሚኖሩባት ምድር እስከሚወጡ ድረስ አርባ ዓመት መናን በሉ። ወደ ፊኒቆንም ምድር እስኪመጡ ድረስ መና በሉ። ጎሞርም የሦስት ላዳን መስፈሪያ ዐሥረኛ ክፍል ነው።